በትዳር ገመድ ከመተሳሰርና ከመጋመዳቸው በፊት የትዳር አጋሩን በጥንቃቄ ሊመርጥ፣ የትዳር አጋሯን በጥንቃቄ ልትመርጥ ይገባታል። ቤት ጠንካራ የሚሆነው መሠረቶቹ ጠንካራ ሲሆኑ ነው። ቤት ከመስራት በፊት ቤት የሚሰራበት ቦታ፣ ቤት የሚሰራበት እቃ ተመርጦ ነው ወደ ግንባታ የሚገባ። አንድ ሰው የትዳር ፍላጎት ስላለውና ትዳር መመስረት የሚችልበት አቅም ስላለው ብቻ ወደ ትዳር መግባት የለበትም። ከማን ጋ ነው ትዳር የምመሰርተው ብሎ ራሱን እንዲጠይቅ ይገባዋል። ስለዚህ የተኛውም ትዳር ያምርና ይሰምር ዘንድ ትዳር ውስጥ ከመግባታችን በፊት የትዳር አጋርን መምረጥ ላይ ጥንቃቄ ልናደርግ ይገባናል። ይህን ስናደርግ ነው ህይወታችን ሰላማዊ ይሆን፣ የሚወለዱ ልጆችም እንደዚሁ ለልጆችም፣ ለወላጆቻቸውም፣ ለራሳቸውም፣ ለዲን፣ ለሀገርም የሚጠቅሙ፣ የሚበጁ የሚሆኑት የትዳር አጋርን መምረጥ ልጆች ወላጆቻቸው ላይ ካሏቸው ሐቆች መሃል አንዱ ነው። ከአብዱላህ ብን ዑመር እንደተነገረው ልጅህ ላይ ሐቆች እንዳሉ ሁሉ ለልጅህም አንተ ላይ ሐቅ አለው ብላ፣ ወላጆች ላይ ካሉ ትልልቅ የልጆች ሐቆች መሃል አንዱ ጥሩ እናት መምረጥን፣ ጥሩ አባት መምረጥን ትልልቅና መልካም የሚባሉ ስነ ምግባሮች፣ ጥንካሬ፣ ጀግንነት፣ ታታሪነት የላ ጋይሪ ዳሊክ ከወላጅ አባትና እናት ይወረሳሉ በተለይ ሕፃን ልጅን ጡት አጥብታ የምታሳድግ ከተወለደበት ጊዜ ጀምሮ ራሱን ችሎ እስኪንቀሳቀስ ድረስ አብራው የምትቆየዋ እናት ለልጇ ብዙ የምታስወርሰው ነገር አለ። የአባትም ከዚህም አይተናነስም። አንድ ሰው ከወላጆቹ በተለይ ከእናቱ በሚያገኘውና ከሚውልበት ከሚኖርበት አካባቢ በሚያገኛቸው ነገሮች ነው ማንነቱን የሚገነባው የወደፊት ሕይወቱን የሚቀርጸው። ስለዚህ ባል ለልጆቹ እናት ሲመርጥ የወደፊት የትዳር አጋሩን ሲመርጥ ለልጆቼ ምታወር ሰው ምን መልካም ነገር አላት ሊል ይገባል። ሚስትም እንደዚሁ ልጅ ወልጄ ሳሳድግ ለልጆቼ ምን አይነት ሊያወርሰው የሚችል መልካም ስነ ምግባር አለው ብላ ልጠይቅ ይገባታል። የትዳር አጋር በምንመርጥበት ጊዜ ልብ ልንላችሁ የሚገቡ ወሳኝ ነጥቦች አሉ። አንደኛው ዲን ነው።

የራሳቸው ዲን በሚታይበት ጊዜ ግን እጅግ ሆኖ ከዲን የራቁ ሰዎች ናቸው። ወንድ ዲን ያላትን ፈልጎ ማግባት እንዳለበት ሁሉ ሴትም የሚመጣላትን ዲን አለው የለውም ብላ መጠየቅ አለባት። የዲንና የአኽላቅ ጉዳይ ለሁለቱም ለወንዱም ለሴቷም እጅግ በጣም አስፈላጊና አንገብጋቢ ከመሆኑም ጋር ቤትን ሰላማዊ የተረጋጋ ከማድረግ አንፃር ይበልጥ ለሴት ልጅ አኽላቅና ዲን ያስፈልጋታል። ሴቷ በጣም ጠንካራ ከሆነች ቤቱን በዲን ካነጸቸውና ካስዋበቸው

ዲኑ እንዴት ነው? ሶላት በአግባቡ ይሰግዳል ወይ? የሰው ሐቅ አይበላም ወይ? ጓደኞቹ እነማን ናቸው? ወላጆቹ በመልኩ ያሳደጉት? እሱስ ከወላጆቹ ያለው ስነ ምግባር ምን ይመስላል ተብሎ መጣራት አለበት። ለሴት ልጅ ኃላፊ ያስፈልጋትም ለዚህ ሴቷ ለትዳር ካላት ፍላጎት አንጻር ወንዱ እሷ ላይ ከሚያሳድረው የጉትጎታና የማታለል ተጽዕኖ አንጻር የተኛውም ወንድ እጅ ልትሰጥ ትችላለች። የሴት ልጅ ኃላፊዋ እነዚህ ጥያቄዎችን መጠየቅ ማጣራት አለበት። ከላይ ሲታዩ ደግና ጥሩ የሚመስሉ የቤት ውስጥ አመላቸው መጥፎ የሆነ ሰዎች አሉ። ሴቷንም እንደዚሁ ለትዳር በሚጠይቅበት ጊዜ በዋነኝነት መጠየቅ ያለበት መልኳን ውበቷን ሳይሆን ሶላቷ፣ አኽላቋ፣ ሕጃቧ፣ ከአጅነቢ ወንድ ጋር ያላት ግንኙነት ከቤተሰብ ጋር ከታላቅ ከታናሾቿ ያላት ስነ ምግባር ምን ይመስላል ተብሎ መጠየቅ አለበት። ይህን ሁሉ ጥሰው ሄደው ከካፍር ጋር ሁሉ መጋባት ምንም ችግር የለውም ብለው የሚያወሩ ሰዎች አሉ። ክርስቲያን ወይም አይሁድያ የሆነችን ሴት ማግባት ይቻላል ተብሎ ሸሪያችን ላይ የተፈቀደ ቢሆንም መስፈርቶች ተቀምጠውለታል። የተኛዋንም ክርስቲያን አይሁድ ሴት አይደለም አግቡ ሚለው ሸሪዓ፣ ሙሕሰና መሆን አለባት፣ አፊፋ መሆን አለባት። እሷም ካጥሩ ብትሆን ለጊዜው የራሱን ጥቅም ሳይሆን የራሱን ጥቅምና ፍላጎት ሳይሆን ማየት ያለበት የወደፊት ልጆቹንም ጭምር አስቦ በአኽላቅ ዲንን በመውደድ ማሳደግ የምትችል መሆን አለበት። ኢብኑል ጀውዚ ረሕመቱላሂ አለይ ውጫዊ ውበት ከመታየቱ በፊት ዲን ነው መታየት ያለበት ዲኑ ዝቅተኛ የሆነ ሰው ሌሎች መልካም ጎኖች እንኳ ቢኖሩ የትዳር ህይወቱ ላይ ብዙ ተጠቃሚ አይሆንም የሚል ንግግር አላቸው ውጫዊ ውበት ብዙም ሳይቆይ በተለያዩ ምክንያቶች ሊሄድ ሊጠፋ ሊቀንስ ይችላል የውስጥ ውበት አላህ የሚወዳቸው ስነ ምግባሮች ዲን አኽላቅ እየጨመረ ነው የሚሄድ ሌላኛው ትዳር አጋር ሲመረጥ መሟላት መጠበቅ ያለበት ጉዳይ የነሰብ የቤተሰብና የአስተዳደግ ጉዳይ መጀመሪያ አካባቢ ላይ እንደጠቀስነው ልጆች ከወላጆቻቸው ብዙ ነገር ይወርሳሉ። በትዳር የሚገናኙትና አብረውት ለመተሳሰር የሚፈልጉት ሰው ወንድም ይሁን ሴቷ፣ ከምን አይነት ቤት ነው የወጣቸው መባል አለበት። ምንም እንኳ ሰው የሚታየው አሁን ባለበት በራሱ አኽላቅ ነው አህዋል ነው ቢባልም አልዕርቁ ደሳስ ተበላ በአጭበርባሪነት የሰው ሐቅ በመንካት ዲንን ወደ ኋላ በመጣል ከሚታወቅ ቤተሰብ የኖረና ለአቅመ ትዳር በሚደርሱበት ጊዜም በዛ ሁኔታው ላይ ካለ ሰው የትዳር ግንኙነት መፍጠር የትዳር ሕይወት ላይ ትልቅ ችግር ሊያስከትል ይችላል። ከልጅነት ጀምሮ አብሮ ያደገ ባህሪ በአንዴ በቀላሉ አይለቅም። ብዙ ጊዜ ተኸየሩ ሊኑጠፊኩም ፈንኪሑ ለኪፋእ ወአንኪሑ ኢለይህም የሚል የዑመር ብኑ አልኸጣብ ንግግራል። አንዳንዶች የነቢም አድርገው አስተላልፈውታል የምታገቡትን ሰው ምረጡ። በዲን በአኽላቅ አቻ የሆኑትን አግቡ፣ እነሱንም አጋቡ ዳሩ ብላ ለጊዜው የሆነ ደስ የሚል ጎን ስላዩና ስላገኙ ብቻ ፍጥነው ትዳር ውስጥ ገብተው የተወሰነ ጊዜ አብረው ከኖሩ በኋላ ልጅ ሲፈጠር የቤተሰብ ግንኙነት ሲጀምር ዲንና አኽላቅ ከሌላቸው ለትዳር አጋር ቤተሰቦች በመጡና በተገናኙ ቁጥር የተለያዩ መጥፎ ተጽዕኖዎችን እያሳደሩ ውስጥም የሚረብሽን ነገር ተናግረው አድርገው የሄዱ ቤት አረጋ የሚልበት ሁኔታ አለ። ስለዚህ ትዳር ውስጥ ከመግባት በፊት የትዳር አጋር አስተዳደጉ፣ ቤተሰቡ ምን ይመስላል ተብሎ መጠናት አለበት። ይህ ማለት ራሳቸው ጥሩ ሆነው ቤተሰቦቻቸው ጥሩ ያልሆኑ ሰዎችን ማግባት ከነሱ ጋር መጋባት አይቻልም ማለት አይደል። እንደው የተሻለው ቅድሚያ ሊሰጥ የሚገባው ይሄ ነው። ከአንዳንድ ሁኔታዎች አንፃር ፊት ለፊታችን ያለው ይሄን መስፈርት ያላሟላው አካል በዲኑ ጠንካራ ሆኖ የቤተሰብ ጠንካራና ጥሩ አለመሆን ለአደጋም ያጋልጠው ከሆነ መስተካከል ያለባቸው ነገሮች ተስተካክሎ ጥንቃቄዎች ተደርጎ ትዳር ውስጥ የሚገባበት ሁኔታ ይኖራል። ዞሮ ዞሮ ግን ከትዳር አጋር ቤተሰቦች ጋር መገናኘት የማይቀር ነው። ለጊዜው መገናኘት ግንኙነት የለኝም አቁም ያለው እንኳ ቢባል ማለት ነው። ስለዚህ ለወደፊቱ ማሰብና ማስተካከል የግድ ይላል። ሌላኛው የትዳር አጋር ሲመረጥ መጠበቅ ያለበት ጉዳይ የእድሜ ጉዳይ ነው። ትዳር ሕይወት ላይ ተረጋግቶ ለመኖር ቤት ሰላማዊ እንዲሆን የእድሜ ጉዳይ ልብ መባል አለበት። ምን አገናኘው የተባል እንደሆነ የሁለቱ ተጋቢዎች እድሜያቸው በጣም የተራራቀ ከሆነ በዛው ልክ የአስተሳሰብ ልዩነት ሊኖር ተነጋግሮ ተወያይቶ የመግባባትን በር ሊያጠብ ይችላል። ብዙ ትዳሮች ከሚናጉበት ብሎም ከሚፈርሱበት ምክንያት አንዱ በባልና ሚስት መሃል መነጋገር መዋያት አለመኖሩ። ብዙዎች ለመነጋገር ለመዋያት ጥረት እያደረጉ ደግሞ መግባባት አይኖርም እንደው የባሰ ተጋጅተው ተጣልተው የሚለያዩበት ሁኔታ። ስኬታማ የሆነ ውይይት ማድረግ ያለመቻል አንዱ ምክንያት ያስተሳሰብ ያረዳድ ልዩነትም። እድሜ በምንልበት ጊዜ ወይም በጣም ዝቅ ማለት ሊሆን ይችላል። ሌላ ጊዜ ደግሞ ከፍ ማለት ሊሆን ይችላል። እድሜያቸው በጣም ገና ከሆኑ የትዳር ኃላፊነትን መሸከም ቤትን በአግባቡ ማስተዳደርና መምራት ሊከብዳቸው ይችላል። እድሜ ከፍ ማለቱ እዚህ አንጻር ብዙ አስቸጋሪ ባይሆንም፣ አንዳንዴ የአመለካከቶች ልዩነት የሚፈጥረው ግጭት ሊኖር ይችላል። እዚህም ጋይ ሲባል እድሜያቸው የገፉ ያለ ትዳር ይቅሩ ማለት አይደለም። እንደ አንዳንድ ሁኔታዎች እድሜያቸው ከፍ ያሉ የሚመረጡበት ተዳሩስ የሚገባበት ሁኔታ ይኖራል። በእድሜ መቀራረብ ባልና ሚስት እርስ በርሳቸው ተግባብተው አንዱ ሌላኛው ቀሎት ግልጽ ሆኖ እንዲኖሩ ይረዳል ያግዛል። ኢማሙ ነሳኢ ሌሎች፣ ሌሎችን ዘገቡት ሐዲስ ፋጢማ ራዲየላሁ ዐንሃ ዐሊና ዑመር ለትዳር ጠይቀው ነበር እሷ ትንሽ ናት ብለው መልሰዋል። አሊ ብን አቢ ጣሊብ በጠየቁ ጊዜ ለአሊ ድረዋል። ከዚህ ሐዲስ ዕድሜ ከግምት ውስጥ መደረግ እንዳለበት ኢስቲንባጡ ይደረጋል ብለው ፉካሃዎች ይጠቅሰዋል። ሌላኛው የትዳር አጋር ሲመረጥ ልብ መባል ያለበት ጉዳይ ወደፊት ሕይወት ሰላማዊ ስኬታማ ይሆን ዘንድ የውጫዊ ገጽታ ጉዳይ፣ ምንም እንኳ ዋናውና ትልቁ መለኪያ ዲንና አኽላቅ ቢሆንም ውጫዊ ገጽታም ራሱን የቻለ ተጽዕኖ አለው። ሁሉም የሰው ልጅ በተፈጥሮ ውብና መልካምን ነገር ይወዳል። ትዳር ዳር የረጅም ጊዜ ጉዞ ከመሆኑ አንፃር አብረውት የሚጓዙት አካል በአኽላቁም በውስጣዊም ይሁን በውጫው ያፈጣጠሩ መልካም ጥሩ ቢሆን የተሻለ። እንደዚሁ ደግሞ ንጽሕናውን የሚጠብቅ የትዳር አጋሩ ሲያየው ደስ የሚለው መሆን አለበት። ይህ የሚባለው ትዳሩ ዘለቄታ እንዲኖረው ነው። የትዳር አጋር ነፍስያው ያው ሸይጣን አታሎት ወስውሶት አይኑ ወደ ሌላ እንዳያይን ውበት እንደ ተመልካቸው ነው እንደሚባል የግድ ሰዎች የውበት መለኪያ የሚሏቸው ነገሮችን ሁሉ ያሟላ ማለት አይደል እዚህ የሚፈለገው የትዳር አጋሩ ሲያየው ደስ የሚለው ማለት ነብዩ ሰለላሁ ዐለይሂ ወሰለም ጥሩ የትዳር አጋርን ሲገልጹ ሲያዛት እሺ የምትለው ሲያያት ደስ የምትለው ከቤት ሲርቅ ቤቱን አልጋውን ክብሩን የምትጠብቅ ሴት ናት ጥሩ ሴት ማለት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ወንዱም ላይ ሆነው የሚባል ባሏን ስታየው ደስ ካላት ከሱ ጋር ባላት ግንኙነት ደስተኛ ከሆነች ሐኳን ከጠበቀላት። ውብ የትዳር አጋር ማለት ይህ ነው። እንደዚሁ ውበት ሰዎች ራሳቸው ሰርተው የሚያገኙትና ተፈጥሯዊ የሆነ ውበት አለ። ሴት ልጅ ንጽህናውን ልትጠብቅ ባለችበት አካባቢ የተለመደ ከሸሪያ ጋር የማይጋጨን መዋቢያዎችን ልትጠቀም፣ ወንዱም እንደዚሁ ሁ ንጽህናውን ውበቱን ሊጠብቅ ይገባዋል። አብዱላህ ኢብኑ ዐባስ ራዲየላሁ ዐንሁ እኔ ለትዳር አጋሬ ለሚስቴ እዋ ባለሁኝ ወይም መዋብ እፈልጋለሁ እወዳለሁኝ እሷ ለእኔ እንድትዋብልኝ እንደምፈልገው ብለዋል። አልፎ አልፎ ሰዎች በትዳራቸው ደስተኛ የማይሆኑበትና ቤታቸው የፍቅር፣ የሰላም የማይሆኑበት ምክንያት ባለቤቴን ሳያት ደስ አትለኝም፣ ባሌን ሳየው መልኩ ደስ አይለኝም የሚሉ ጥቂት ማይባሉ ሰዎች አሉ። ይህ እንዳይሆን መጀመሪያ ትዳር ውስጥ ከመግባት በፊት የትዳር አጋር ለመሆን ጥያቄ ያቀረበውን አካል በደንብ አይቶ ልብ እንዲቀበለው ማድረግ ያስፈልጋል። ለዚህም ሲባል በሸሪያችን ከመጋባት በፊት መታየት ተፈቅዷል። መታየትም ራሱን የቻለ ስርዓት አለው። ሴቷ ከእሷ ጋር አብሮ ወንድሟ ወይም እህቷ መሰል የሆኑ ለብቻቸው እንዳይሆኑ የሚያደርጉ ሰዎች ኖረው በሸሪያው ስርዓት ተገድቦ ሊሆን ይገባዋል። ወንዱ ሴቷ ማየት እንዳለበት ሁሉ ሴቷም ወንዱ ማየት አለባት። ይሄን ሳያደርጉ በርቀት ሆኖ ተጋብተው አልያ ደግሞ ዶሮ አውቀዋለሁ ወይም ይም ዶሮ አውቃታለሁ በሚል አልያ ደግሞ ሙሉ ማንነትን በሚገባ የማያሳይ ማንነትን በትክክል የማያሳይ ፎቶን አይተው ተጋብተው ብዙም ሳይቆዩ ትዳራቸው የሚፈርስ ሰዎች አሉ። ሌላኛው የትዳር አጋር ሲመረጥ ልብ መባል መጠበቅ ያለበት ጉዳይ ለትዳር በቂ ጊዜ ያለውን ሰው መምረጥም። ወንዱም ይሁን ሴቷ ትዳር ውስጥ ሲገቡ ለትዳር በቂ ጊዜ ከሌላቸው ሁሉም ቤት ውስጥ የራሳቸው ኃላፊነት አለና ያን ኃላፊነታቸውን ባለመወጣታቸው ቤታቸው የትዳር ሕይወታቸው ሊፈርስ ሊጎዳ ይችላል በተለይ ሴቷ የቤት አያያዝ ኃላፊነት አብዛኛው ያለው እሷ ጋ ከመሆኑ አንፃር ለትዳሩ በቂ ጊዜ ያላት ሊሆን ይገባል። የራሷን ንጽህናና ውበት በመጠበቅ ለባሏ ለመዘጋጀት፣ ልጆቿን ለማሳደግ፣ ቤቷን ለማስተካከልና ቤት ውስጥ የሚያስፈልጉ ነገሮችን ለማሟላት በቂ ጊዜ ያላት መሆን አለበት። ባልና ሚስት እንዲሁ ውጪ የዞሩ ውለው ማታ ላይ አብረው ሲገቡና ሚስት ቤት ውላ ልክ ወንዱ ውጪ ውሎ ውጪ ውሎ ሰርቶ እንደሚመጣው ሴትም ቤት ውስጥ ሆና ቤትን ሰላማዊ፣ ስኬታማ ለማድረግ የሚያስፈልጉ ነገሮችን በሙሉ ሰርታ ስትጠብቅ የሚኖረው ሕይወት አንድ አይደል? ሴት ልጅ በቤቷ ኃላፊ ናት፣ በኃላፊነቷም ትጠየቃለች ብሏል ነቢዩ ሶላቱ ወሰላም። ይህን የቤት ኃላፊነት ችላ ካለች አላህና መልእክተኛውን እንዳመፀች ይቆጠራል። በሸሪያችን በግልጽ እንደተቀመጠው ሴት ልጅ ባሏን ሳታስፈቅድ ውጪ መውጣት የለባት፣ ለበቂ ምክንያት እንጂ ፈቅዶላትም ቢሆን መውጣት የለባት። ሴት ልጅ ዲኗ፣ አኽላቋ፣ ክብሯ የሚጠበቀው ቤት ስትቀመጥ ነው። የወጣች እንደሆነም መስፈርቶች ተቀምጠዋል። እነዚያ መስፈርቶች ተሟልተው ልትወጣ ይገባታል። ሂጃቧን አድርጋ ሽቶ ሳትጠቀም፣ የመንገዱን ዳር ይዛ ድምጿን ዝቅ አድርጋ የወጣችበትን ዓላማ ብቻ አሳክታ መመለስ ሊሆን ይገባዋል። አማ ወጣ ወጣ ማለት የምታበዛ ከሆነ የወጣችበትን የሄደችበትን ያሞቀች ቤቷን ታቀዘቅዛለች። ባል ምሳ ፈልጎ ገብቶ ላያገኛት ይችላል። አንዳንዴ ቤት ውስጥም ሆነው ቤቱን ወና የሚያደርጉ አሉ። በተለይ ባለነበት ጊዜ ከብዙዎች ስሞታ እንደሚሰማው ፊልምና ድራማ እያዩ ሶሻል ሚዲያ እየተጠቀሙ ባላቸው ጥዋት ተሰናብቷቸው የወጣበት ቦታ ላይ ሁሉ ቁጭ ብለው ለምሳም የሚመጣበት ለራት ለራስም የሚገባበት ሁኔታ ይሄም ትልቅ የሆነ ስህተት እና ቤት ሰላም እንዲያጣ ከሚያደርጉ ነገሮች ማላ አንዱ ነው እና ሴት ልጅ ለትዳሯ በቂ ጊዜ ለሰጥ፣ ወንዱም እንደዚሁ ለትዳሩ ለልጆቹ፣ ለሚስቱ በቂ ጊዜ ሊሰጥ ይገባዋል። ውጪ ሲወጣ የስራ ሰዓቱን እንደሚያከብረው ሁሉ ወንዱም ቤት ሲገባ የቤተሰብ ሰዓቱን ማክበር አለበት። ልጆቹን ማጫወት አለበት። ባለቤቱን ማጫወት አለበት። እዚህ ለትዳር በቂ ጊዜ የሚሰጥ በዚህ የሚያምን ይሄ ግንዛቤ ያለው የትዳር አጋርን መምረጥ ያስፈልጋል። እነዚህ ነገሮች ተሟልተው ከተጋቡ አልሐምዱሊላህ። ቀደም ብሎ የተጋቡና እነዚህ መስፈርቶችን ያላሟሉ አንድ ነገሩ አልፏል፣ እድለኛ አይደለሁም ያሉ እየተቆጩ መኖር ሳይሆን መፍትሄው መማር፣ መመካከር፣ ራስን ለማሻሻል መሞከር። እነዚህ መስፈርቶች ተሟልተው በሚጋቡበት ጊዜ ጋብቻው ሸሪዓን የተከተለ መሆኑ በሱና የተተገበረ መሆኑ የወደፊት ህይወት ላይ ራሱን የቻለ መልካም ተጽዕኖ አለው። ባረካ ይኖረዋል። ስኬታማ ይሆናል። አጀማመር ላይ አገባብ ላይ ስህተት ካለበት ወንጀል ካለበት የወደፊት ህይወት ላይ መጥፎ ተጽዕኖን ያሳደራል። ባልና ሚስት መጀመሪያ እንደተገናኙ የሰርግ ምሽት ላይ የሰርጉ ቀን ላይ የሚደረጉ አደቦች፣ ሱናዎች አሉ። ካሁን ቀደም በሰፊው በሌላ አጋጣሚዎች ተብራርተዋል። መጀመሪያ ዕለት ላይ አብረው ሲሆኑ አብረው ረከዓቴን መስገድ እንዳለባቸው